ከንፈርሽ ኮልጌት፣ እስቲ ድምፅሽን ጨምሪበት። ዝጊ ነው ያልከኝ? ምንድን ነው ዝጊ እንዳልክ፣ ዘነበ? ዝጊ። እሺ እንትን በይ፣ ኮልጌት ሙሉ ከንፈርሽ እንደ ቻፕስቲክ ትቀበያለሽ ነው። ፖይንቴ ከዛ ሁለተኛ ቅጣት ቁጭ። እኔ ያው ናታን ጋር ነው ያለው ስልኳን አልኩ ናታን ጋር የጓደኛህን ስልክ ግን ብትመልስለት። ጥርሞ ነው ሺ የራስ ስልክ የለህም። ናታን ስልክ የለህም? ከዛ ሁለተኛ ቅጣት ግማሽ ብርጭቆ የሚጥሚጣት በጠብጭን አጠጫለሽ። ትበስቲ አንድ አበባ አንድ አበባ ማለት ማለት ቆይ የምሬን እንዳልክ ማን ነው እያወራኛለሁ? በእግዚአብሔር አንተነ ናታን ነው ይህ ብቻ ነገር ይደበ እናታን እየመሰለ ነው። ስልክህን ወስዶ እየጻፈ ሶስተኛ ቅጣት ደግሞ እንትን እኔ አፈቅርሻል እኔ ምን እኔ ምን አፈቅርሻ ምንድን ነው የሚለው? እንዳልክ አፈቅርሻል ምንድን ነው የሚለው? እግዚአብሔር አንደኛ ኮልጌት ከንፈርሽን ሁለተኛ ኮልጌትን በመስራት ሶስተኛ ደግሞ መጠጣት ይቅርታ ለምን ነው ረብጠጣ ዛሬ ጊፍት ጋላሪ ሊሞላ ነው ነው የምልሽ በቃ ቻው በቃ ልትሄድ ነው ልትሄድ ነው እንዳልክ ሰማች ማርያምን ወይ ወይ ተቀጭ ተብሎ በይ። ገና የዚኛውን ቅጣት አለብሽ። ተው ግን ተው ግን ተው ግን ኮልጌት ነው ያው አንቺ በጣም ኃይለኛ ነው ብታይ ገና እዚህ ጋ ሳደርግ ያቃጥላል። አሁንማ በቃ አለ በዬ በዬ

ጽፈውልሽ ነው። አዎ የጠሮቹ ነው እያሉ ነው። እንያቸው መሰለኝ፣ እንያቸው ግን እኮ አንቆይም። እሱማ አንቆይም ው ተይዘዋል። እባክሽ መጀመር በቃ ዝም ብለው ነው የሚጽፉት። ወይኔ ይፍታሪ ኮቻው ብሎኝ እኔ ደበናትሽ፣ በቃ አፈር በለኝ። ከዚህ በኋላ ከዚህ በኋላ እኔና አንቺ እንጋፈጣለን። አፈር በላኝ። አየር ላይ ነው ጥሎኝ እግዚአብሔርን እንዴት እንደሚያጋጥለን ማርያምን በይ፣ እግዚአብሔርን አንቺዬ በጣም ኃይለኛ ነው። ታጣ ባድርኩሽ ይመጣ ፈርስት ጊፍት ደብል ነው፣ ደብል ነው፣ ደብል ነው። ፈርስት ጊፍት ደብል ነው። እሺ ምንድን ነው? እሺ ንገሪኝ በእናትሽ። አንደኛ ቅጣት ፌስታል ውስጡ ዱቄት ታረገና ፍትዋለሽ ታናድጂኝ። እስኪ አሁን ሁለተኛ ቅጣት

ሌሎች አንደኛ ሁዲ ትለብሺና ሁዲ ትለብሺና ታዞሪውና ኮፍያውም በሂን ታረጊውና ዞረሽ ትቆሚያለሽ። ከእዛ ስጠራሽ አቤት እያልሽ ተሽከርክረሽ በፊት ለፊትሽ ትሆኛለሽ። አንደኛ ቅጣት። ሁለተኛ ቅጣት ሁለተኛ ቅጣት በሚጥሚጣ ግማሽ ብርጭቆ ታጠጫለሽ። ሶስተኛ ቅጣት ኩል እንደዚህ ታደረጊና እንደዚህ እንደዚህ እያይ ጥጥስ ያለሽ፣ ምኑ ጋ የቱ ጋ ነው የምስለው? እንደዚህ እንደዚህ እንደዚህ እንደዚህ ከዛ እዚህ ጋር እዚህ ጋር ቤብዚ ሁዲ ገልብጠሽ ትለብሽና ዞረሽ ቆመሽ ስጠራሽ ዞረሽ አቤት ፍቅር ብያች፣ ጉንበስ ትያለሽ። አለቀኩ ፍቅር። እሺ አለቀኩ። ከዛ ሁለተኛው አረማሪ ፍቅር አቃጠለኝ ፊቴ የራሱ ምንድን ነው? እሺ በቃ ተው። ቀጣይ ግን ካሸነፍኩሽ እንዴ ነው መቀጣሽ? ታስጠላ ፀጋ። ፍቅሯ ብጤው እንትን ላይ ነው፣ ላይቭ ላይ ነው ሁድ እና ምን ይሁን፣ የባዘዚ ልጅ ምን ሆነሽ ነው? የሰፈራችን ልጅ ቀልድ ነው። እንደ እኔ እዛ ሰፈር አካባቢ እኮ ሄድሽ

አርጊው። እሱንም ቢሆን ሩት እየጠራችሽ ነው እያሉ ነው። ከዚህ በኋላ ጠብቂም በሏት። ከዚህ ጊዜ በኋላ ጠብቀን። እሺ ቃል ኪዳን የታል? ሰውዬ አይመጣም። በቃ አረ ይመጣል። አይ እግዚአብሔር ደውሎ ግቢልኝ እንትን በይልኝ የታል? አይ ቃል ኪዳን እም ሶሪ እንኳን ሩት የጠራችኋችሁ ነው እያሉ ነው። እንሄዳለን፣ ከዚህ በኋላ በቃ እንሄዳለን። እኔ እኮ ልቆይ አልነበረም። ታውቂያለሽ፣ ላወራሽ ነበር። ከዛ ላወራሽ ሳይሆን ልቀጣሽ ነበር። ሰውዬ ቀረ። አንቺን ነበር የፈለግኩት። ከዛ ሌሎችን እኮ ዲክላይን አድርጊያቸው። ብታይ አማኒ ሊያ። አንተ ደግሞ ኪታባን ይመጣ። በረከት ምንድን ነው ምትለው? ማን ነው ማን ነው? መች ነው ከማኒል ያበለጣችሁት? ይላል የሆነ ቤካ ባባ የሚባል ልጅ ታውቂያለሽ? ቲክታክ ላይ የሆነ የኳስ ኮንተንት ምናምን ነው መሰለኝ የሚሰራው ቤካ ባባ። አዎ ቤካ ባባ እ አንቺ ድሮ አውቀው መሰለኝ እሱ ልጅ። ብግ ነው አቤዚ አንድ ሰው ሲያሳዝን ግን በእናትሽ አለ ደህና ነው አለ። እንጃ ለኔ ላይ ብለይ ይመጣል፣ ይጽፋል። ማይሆን ማይሆን ነገር በእናትሽ እሺ። ይሰማኛል። ሰላም ነው እንዴት ነህ? አባት ደህና ነህ? ቤካ ባባ፣ ኧረ ባባ፣ ሰላም እያለችህ ነው አባ። ባባ ነው ስሙ። ባባ እንዴት ነህ? ደህና ነህ? ዲየ የሚያደርገኝ እ

ምን ያጋጥማል? ቀጣለሁ ብሎ መቀጣት እኮ ያለ ነው። ምንድም ታካብጃለሽ፣ አታብራሪ ሲጀምር በቅ በቅ

ነግሬያቸው አለው። ለሁለት እስቲ አስደንግጧት አስደንግጧት። ወዴት ነው ታስደነግጡ የላችሁ ያለውም እንጂ እኮ ያስደነግጡች ነበር። የኔ ፋሚሊ ውስጥ ፋሚሊ ደግሞ ታቂያለች። ማስረዳትም ማስረዳትም አልችልም እነሩት እየመጡ ነው። በቃ በፈረስ ነው። በእግር በእግር አይ፣ ለአንቺ ብዬ ያው እኔ እኔ አንቺን ብቻ ፈልገሽ ዲክላይን አልከቻው። አሁን ይጥሩብኛል። እኔ እኔ ግን ዲክላይን አልኳቸው። ጸጥ ነው ያልኳቸው። እንዴ በቃ ጊፍተር እየጠበቅን ነበር እንላቸዋለን እኮ እኔ አንቺን የፈለግኩት